ሶስት አመት ስድስት አመት ታግሼ ብዙ ነገር አሳልፌ ጠብቄ ይኸው አሁን ከስንት ጭንቅ በኋላ ላገባት ነው ይላል የእኔ ምስኪን። ነገር ግን ነገር ግን እውነት ቆመ ጠብቀኝ ታጋሽ ነኝ ሊል ይችላልን? እስቲኒዋ። ከዛ በፊት ግን እንደተለመደው የዮጊ ገላ ሳሙናችንን ላለፉት ስድስት ዓመታት ሳዘጋጀው ስታጠብበት ከወዳጆች ጋር ከቤተሰቦች ጋር ከልጆች ጋር የነበረ ሳሙና ነው። ኤዲብል ሊሆኑ ለምግብነት የሚውሉ ዘይቶችን ብቻ ነው የምንጠቀምበት። ከዛ ባሻገር ግን ይህን ሳሙና ቀለም እንዲኖረው፣ ሽታ እንዲኖረው ወይም አረፋ እንዲያወጣ እንዲኩረፈረፍ፣ ጠንካራ እንዲሆን ብዬ የሚጨምርበት ምንም አይነት ተጨማሪ ኬሚካል የለውም። ስለዚህ እነዛ ኬሚካሎችን ባለመጨመሪ ባለመግባታቸው ሰውነታችን ላይ ወይም ቆዳችን ላይ ጸጉራችን ላይ ሊደርስ የሚችለውን መንጣት፣ መገርጣት፣ መከርቸፍ አስቀርቶልናል። ከታጠብንበት በኋላ ቆዳችን ፀጉራችን ተፈጥሯዊ ወዙን ወዲያው ራሱ እንዲመልስ ያግዘዋል። እኛ እንደተጠቀምንበት አንተም እንድትጠቀምበት እመክራለሁ፣ ጋብዛለሁ። በመቶ ሰባ አምስት ግራም በ300 ብር ተዘጋጅቷል። የምታገኝበትን አድራሻ እዚህ ቪዲዮ ስር አስቀምጠላለሁ። ጉግል ማፕ አድራሻ በዛ ጉግል ማፕ ሰርች በማድረግ ቦታውን ልታገኘው ትችላለህ። እዚሁ አዲስ አበባ ውስጥ ሜክሲኮ አካባቢ ኮሜርስ አካባቢ ታገኘዋለህ። ይህን ሳሙና እኛ እንደተጠቀምንበት አንተም እንድትጠቀምበት ከዛ ባሻገር ግን ሳሙናውን ስትገዛ ይህንን ይቻላል ትደግፍልናል በዚህ ቻናል ልንሰራ የምናስበውን ስለ እውነት እውነትን ለትውልዳችን ማስተማርና ጠንካራ ቤተሰብ፣ ማህበረሰብ፣ ትውልድ፣ ሀገር የመገንባት ዓላማችንን ተደግፈዋል ማለት ነው። ወደ ቪዲዮችን ጀግናው እንዴት አለ። ከዛሬ ሁለት ዓመት በፊት ገደማ አንድ የሩቅ ወዳጅ ልበለው ጋር ቁጭ ብለን ተጫውተን ነበረ። የተጫወትነው ምንድን ነው፣ ሊያገባ እንደሆነ ያጫውተኛል። ይህ ወዳጅ እኔም ሊያገባ እንደሆነ ሲነግረኝ ስለ ልጅቷ በደንብ አላውቅም ነበር፣ እና ምን ያክል ቆያችሁ አልኩት። ስለ ልጅቷ በደንብ አላውቅም ማለት በደንብ ጠባዋን አላውቃትም። ያው ልጅቷ እንደነበረች፣ ጓደኛው እንደነበረች አውቃለሁ። ምን ያክል ታውቃታለህ አለ። ለምን ያክል ጊዜ አብራችሁ ቆያችሁ ብዬ ጠየኩ? እርሱም እንዴ አንድ ስድስት ሰባት ዓመት አልሆነንም፣ እንዲህ ብለን እንደዛ አካባቢ ገደማ ይሆነናል አለ። እኔ ምን አልኩኝ፣ እርሱም እንዲህ ያን ያክል እኮ ቆይቷል። አይገርምም? ደስ አይልም ግን ይህን ያክል ጊዜ አብረን በመቆየታችን ረጅም ጊዜ እኮ ነው የማውቃት። ካይንድ ኦፍ ውስጥ ማድረግ መቦሰጥ ጀመረ። እኔም ቀጠል ላልኩኝ፣ እና ይህን ያክል ጊዜ እንዳው የት ነበረች? አብራችሁ አልነበራችሁም? አብረን ነበር ካልክስ ደግሞ እንዴት እስካሁን አልተጋባችሁም? እሷ ሴት ቆይታ ነበር። የእኔ ጥያቄ ነው እንግዲህ። ከዛ እሱ ያው ዲግሪዋን ስትማር ማስትሬትም ስትሰራ ቆየች። ከዚያም በስራ ምክንያት አንዳንድ ቦታ ሄደች፣ ክፍለ ሀገርም ሄደች። እዚች ቅርብ አካባቢዎችም ወጣ ብላ ነበር፣ ለስራ ውጭ ሀገር ምናምን እዛ ቆይታ ነበርና፣ ያው እንደዋወላለን፣ እንገናኛለን። እዚህ በምትሆንበት ጊዜ አብረን እናሳልፋለን። ከዛ እሷም ደግሞ ጉዳዮቿ ትሄዳለች ምናምን። ተው እንጂ አልኩ። እንዴት ሆኖ ነው እንደዚህ አብረን ነበርን የሚባለው ታዲያ? ስድስት ዓመት ሰባት ዓመት። እንዴት እስከ ዛሬ ሽ ሳታገባ ቆየችን? ክፍለ ሀገር ቆይታለች አልከኝ፣ ዲግሪም ልትማር ማስተሬትም ልትማር የተለያዩ ዩኒቨርሲቲዎች ሄዳለች፣ ክፍለ ሀገር ሰርታለች፣ ውጭ ሀገር ሰርታለች አልከኝ። እንዴት እስካሁን ሳታገባ ቆየችን? የኔ ጥያቄ ነው። ያው እንግዲህ የእህልዋ ነገር የእህልዋ ነገር። ያው አዙሮ አዙሮ አገናኝን። ኧረ እባክህ እህልዋ ይህ እህልዋ የሚባለው ነገር አይገባኝም፣ አይጥመኝም። ሰዎች አወራሉ እህልዋ ነው እህልዋ አገናኝን ማለት። እሺ አንተ፣ እሷስ ይሁንሽ፣ አንተስ ለምን ሳታገባ ቆየህ? ያው ከእሷ ጋር ጓደኝነት ጀምረን አልነበረም። ወዳጅነታችን ያን ያክል አንድ ቦታ አንድ ቤት አብሮ ባያኖረንም እንኳን በተለያዩ ጊዜዎች የተለያዩ ውጣ ውረዶችን አሳልፈናል። መልካም ጊዜዎችን አሳልፈናል፣ ክፉ ጊዜዎችንም አሳልፈናል። በነዛ ክፉ ጊዜዎች እንኳን የሚገርመን፣ ክፉ ጊዜያት እንኳን የሚገርምህ ነገር የተለያዩ ሴቶችን ለመተዋወቅ ሞክሬ ነበር፣ ግን የሆነ አላደለ። ይህ የሚይዘኝ ነገር አለ። እንደሷ የሚሆንልኝ ሴት አላገኙም፣ እንደሷ የምትሆንልኝ ሴት አላገኙም። የሚገርም እሷም ጋር እንደዚሁ ነው ያለው። እሷንም ብጠይቃት ስናወራ የገጠመኝ ነገር ያ ነው፣ እሷም ጋር እንደዚህ ነው። በተለያየ ጊዜ እንደዚህ በተጎረባበጥን ሰዓት ቤተሰብም ጓደኞቿም የሆነ ያስተዋውቋታል። እዚያው በስራ ገበታ ላይ ምናምን ትምህርት ቤት ምናምን ስራ ቦታ ላይ ምናምን ያስተዋውቋታል። እንደነገረችኝ ከሆነ እንደኔ የሆነ ላሱ የለም እንጂ። በጣም ይገርማል። ደስ ይላል ታሪካችሁ እባክህ። ከዚያማ ያው ከረጅም ዓመት በኋላ ቀኑ ተወሰነ። የእህል ውሃ ነገር ልንጋባ ነው። እንኳን ደስ አለህ! በጣም ደስ የሚል ታሪክ ነው። ምንም ላደረገው አልችልም ማለት ይሄ ረጅም ጊዜ ቆይቷል። እህል ውሃ የነች ብሏል። እንግዲህ በጾም በጸሎት በስለት ሲጠብቃት ነበረ። ሊጋቡ ነው፣ ዛሬ ነው የሚል ልጆች አሉ። ይጋቡ እና አብሮ ይኑ አብሮ ናቸው አሁንም ለነገሩ በርግጥ በርግጥ፣ ቁም ነገሩ ግን ታናሽ ሰማኝማ፣ በተለይ እኔ ወንድምህ እያለው እኔ ወንድምህ በራሴ ህይወት ተወራር እጄ ከሰው ጋር የሚገጥመኝን ፈተና የፈለገው ይምጣ ብዬ ይህንን ዩቲዩብ ቻናል ቴሌግራም ገጽ አባወራ ገጽ እየጻፍኩልህ ባለሁበት ሁኔታ ምናልባትም እኔ እንኳን ባልኖርም ሌላም ወንድምህ እንደኔ የሚመክርህ አባትም ቢሆን ባለበት ሁኔታ ካለህም በህይወት አትቀልድ። ይሄ ቀልድ ነው። ሰዎች እንደ ፊልም እንደ ህንድ ፊልም እንደ ሆሊውድ ፊልም እያደረጉ የሚተርኩት የሚጽፉት ወይም ደግሞ ህንድ ፊልም ላይ ያዩትን ወይም ደግሞ የእኛ ሀገር ፊልምና ድራማ ላይ ያዩትን በህይወታቸው ለመተግበር የሚሞክሩትን ሰዎች ተከትለ ገደል አትግባ። እንደዚህ አይነት ቃል የለም። ሴት ልጅ ለትዳር ሁነኛ የሆነ ወንድ ብታገኝ ቢገጥማት ሴትነቷን የሚስብ ወንድነቱ የማረካት ቢገጥማት ይህን ያክል ዓመት አታስቀምጠው ይህን ያክል ምን ምን ምን መከራ ቢገጥማት ይሄን ያክል ዓመት አታስቀምጠውም። ምክንያቱም እሷን አትራክት እንዳደረጋት እሷን እሷ ውስጧ እንደከጀለው እሷ ውስጧ እንደማረ ውስጧን እንደማረከው ሌላዋንም ሴት ይማርካል። ይሄ ወንድ፣ ሌላዋ ሴት ተወስድብኛለች ብላ ነው የምታስበው። ስለዚህ አታስቀምጠውም ይሄን ያክል ዓመት ያውም በዚህ ዘመን ራሷ እንጂ ወላጆቿ እንኳን የትዳር ጓደኛ በማይመርጡላት በዚህ ዘመን ሴት ልጅ ሁሉን ታውቃለች፣ ሁሉን ትችላለች ተብሎ በሚነገርበት በዚህ ዘመን አይሆንም ወንድሜ። ስለዚህም ይህንን ያክል ዓመት ስትቆይ ዶሮን ሲያታልሏት በመጫኛዋ ጣላት እንዲሉ እንዲሉ የእህል ውሃ ነገር ሆኖ አይደለም። የእህል ውሃ ነገር ሆኖ አይደለም የተገናኙት። ዞሮ ዞሮን ተገናኘን አምስት ዓመት ስድስት ዓመት አብረን ቆይተናል፣ አብረን ቆይተናል እኮ ማለት እንዴት ነሽ ደህና ነሽ? እሺ ዛሬ አልተውሽም፣ አልለቀቀሽም፣ ይሄ ኩርፊያ አይበቃሽም ተብሎ ከዛ ለመኮራረፍ ሞክረን ነበር ግን አልቻለም፣ እና ከሁለት ዓመት በኋላ ተገናኘን። ከዛ ሶስተኛ ዓመት ላይ እንደዚሁ ምናምን፣ ከዛ ስድስተኛ ዓመት ሰባተኛ ዓመት ላይ ይሄው ልንጋባ ነው። የእህል ውሃ ነገር አገናኘን። ቁም ነገሩ ምን እንደው ታውቃለህ? እሷ ከአንተ ይልቅ ትዳሩን ትፈልጋለች፣ ትዳር ትፈልጋለች። ምክንያቱም እድሜዋ እንደሚሄድ ታውቃለች። ነገር ግን የገጠማት ችግር ምንድን ነው፣ አንተ እንደምትቀበላት እሷን የሚቀበላት ወንድ አላገኘችም። በተለይ ደግሞ ከነዛ ከሚማርቋት ከከጀለቻቸው ውስጧ ከከጀላቸው ወንዶች ዘንድ የምትፈልገውን ወንድ የሚቀበላት ወንድ አላገኘችም። በዛ ላይ ደግሞ ዲግሪ ማስትሬትና እና ዶክትሬት ትስራ ብዬ መስሪያ ቤት ነው እንዴ? ዲግሪ እና ማስትሬቷን የምታስገባው አንተ ጋር መሰለኝ እኮ የምትገባው አንተ ጋር የምትገባ ከሆነ ዲግሪ ማስትሬት እንደ ሪኳየርመንት አስቀምጣል እንደ ሪኳየርመንት ካላስቀምጥክ ታዲያ ዲግሪና ማስትሬት ትስራ ብዬ ነው የተውኳት። ምን ማለት ምን አይነት ፈሊጥ ነው? ያው ቁም ነገሩን የሚገባኝ አልኩ። ዲግሪና ማስትሬት ሳልሰራ አላገባህም ብልሃለች። አንተም ደግሞ ዲግሪና ማስትሬት ሳትሰራ ወይ ዶክተሬቷን ሳትሰራ መጋባት አልፈለግንም ወይም ደግሞ እሱን እንድትሰራ ተውኳት። ዲግሪና ማስትሬቷን ትጨርስ ብዬ ልታገሳት ብዬ ተውኳት ትላለህ እንጂ አይደለም ዲግሪና ማስትሬት ሳልሰራ አልቀበልህም ብላኛለች ማለት ስለምትፈራ ነው። ስለምትሸማቀቅ ነው። አንተ ለምታገባ ሴት የትምህርት ደረጃ መስፈርት ካላስቀመጥክ፣ ማስትሬትና ዶክትሬት አሟይ ካላልክ፣ ለምንድን ማስትሬት እና ዶክትሬት እስክትሰራ የምጠብቃት? ደግሞ በዛ ላይ መስፈርት እንኳን ነው ብንልስ ዲግሪና ማስትሬት የላትም። ዜን ዲግሪና ማስትሬት ሽን ሰርተሽ ነይ ይባላል። ዲግሪና ማስትሬት ያላትን ትፈልጋለ እንጂ እሷ ዲግሪና ማስትሬት ስትሰራ አንተን ትጠብቃለች ወይስ ቆመ ተጠብቃታለ? ዲግሪና ማስትሬቷን ሰርተሽ እስክትመጣ የማይገጥም ነገር ነው ይሄ። ዛሬ ንክር ምስኪኖቻችንን እየጎዳቸው ያለ ተረት ተረት ነው። ካለ እኔ ማንም የሚነግር የለም። መረር ቢልም ዋጥ አርገው ውሃ ጠጣ። አንተ ለምን አንተን ለምን እንደመረጠች ታውቃለህ ወንድሜ? ዞር ዞር ብላ ስታየው አይታውም። ስታበቃ መጨረሻ ላይ አንደኛ እንዴ፣ እንዳንተ ያስቀመጠችው ቦታ እንዳንተ ጥላው የሄደችው ቦታ ቆሞ ቁጭ እንኳን ማለት አይችልም አይፈልግም ቆሞ በናፍቆት በጉጉት የሚጠብቃት አታገኝም። በአንደኛ ደረጃ የተመረጥከው ለዛ ነው ወንድማል እህሉ ሆኖ ስለተሰምሮ ገለም አይደለም። ቆመ ጠብቀኝ ነው። ቆመ ጠብቀኝ የሚባለው መሳሪያ ታውቀዋለህ? የድሮ አንድ ትተኩስና ከዛ እንደገና ታቀባብለዋለህ። ጠላት ግን ቆመ ጠብቀኝ አደራ፣ እንዳትመጣ ወደኔ ወይ እንዳትተኩስብኝ፣ ሌላ ጥይት ከትቼ እስክተኩስ ወይም ደግሞ እንትኑን ምንድን ነው ያ አፈሙዙን ሳላቀዘቅዘው ምናምን ከዛ ታቀዘቅዘዋለህ፣ ፈሙዙን ትኩስ ይሆናል፣ ጥይት ይከተታለህ እንደገና ታቀባብላለህ፣ እንደገና ትመተዋለህ ያ ጠላትህ እንግዲህ ጅል ነው ማለት ነው፣ ቆሞ ይጠብቃል። ለዛ ነው መሳሪያው ቆመ ጠብቀኝ የተባለው፣ የማታውቁ ከሆነ ብዬ ነው ድንገት። እና ቆመ ጠብቀኝ ስለሆንክ ነው እንደ ቆመ ጠብቀህ የትም ደርሳ ስትመጣ የትዋልሽ ምን ስትሰሪዋልሽ ምን ይዘሽ ምን ጥለሽ መጣሽ፣ ከማጋዋልሽ የማይላት ቆመህ ጠብቀኝ የት ታገኛለች? አዎ አንተ ብቻ ነህ ሁለተኛ እነዚያ እርሷን ሆንክ አንተ የምታውቃቸው ወዳጅነት ጀምረው የነበሩት ወንዶች የማይታገሷትን ሁሉ አንተ ትታገሳለህና ትሸከማለህና ትችላለህና ይህንንም ደግሞ ይበልጡን እንደ ጽድቅ ትቆጥረዋለህና ጸጋ ይጨመርልኛል ብለህ ትፎክርበት ትፎክርበታለህ ትፎልልበታለህና አሁን የነገርከኝ ይህንን አይደለም። ያወራ የሚገልጸው ያ ቀድመን ያስቀመጥነው ምሳሌ ላይ በሶስተኛ ደረጃ በዚያ ባገኛት ሰዓት እንኳ ከሴትነት ተፈጥሯ አባቷ ከሰጣት ጸጋ የተነሳ ነገ ለምትመሰርቱት ትዳር በምትመሰርቱት ትዳር ተቋሙ ውስጥ ያላትን ሚና ልትወጣበት የምትችልበትን መክሊት ጨርሳ ጥላ አባክና ንጽህናዋ ሊሆን ይችላል። ንጽህና እንኳን ቢኖር ትህትናዋ ሊሆን ይችላል። ትህትናዋ እንኳን ቢኖር እንዳው ንጹህ ነች፣ ድንግል ነች፣ ትሁት ነች። ብንል እንኳን እድሜዋን እድሜዋ እኮ አይመለስም እድሜዋን ጨርሳ መታለች። ያም ሲሆን የምትቀበላት ስለ እርሷነቷ ብቻ ነው ነው የምወዳት እኔ ስለ እርሷነቷ ብቻ ነው የምወዳት፣ ልጅ ባትወልድልኝም ስለ እርሷነቷ ብቻ ነው የምወዳት እያልክ የምትፎክርና የምትቀበላት እጅን ዘርግተ ብቸኛው ብርቅየው ድንቅየው ምትክም የሌለህ ምስኪኑ አንተ ነህና ነው። ታናሽ ቆመህ ጠብቀኝ ተብለህ፣ ቆመህ ጠብቀኝ፣ ቆመህ ጠብቀኝ ተደርገህ የገባህበትን ህይወት እሰይ ስለቴ የሰመረ ብለህ አታከብድ፣ አታጨብጭብ። ስለቴ ሰምሮ አይደለም፣ የእህል ውሃ ነገር ሆኖ አይደለም፣ ቆመህ ጠብቀኝ ስለሆንክ ብቻ ነው። ይግባህ፣ ተረዳ። በኋላ መከራ ከሚመክርህ አሁን ብነግርህ አይሻልም? እኔ ሴት ልጅ ሴትነት ተፈጥሯን የማረከ ወንድ ካገኘች ለማግባት አታቅማማም አታመነታም። ለማግባት ለማግባት ባትችል እንኳን ለመተኛት ከቅፉ ለመግባት አታቅማማም። ትክክል ነው እያልኩ ግን አይደለም። ምክንያቱም ያ ወንድ አትራክቲቭ ነው። እንደዚህ አይነት ወንዶች በነገራችን ላይ አሁን ባለው ማህበረሰብ ውስጥ አሁን እየመጣ ባለው ማህበረሰብ ውስጥ አሁን ባለው ማህበረሰብ ውስጥ ራሱ ሬር ናቸው፣ አይገኙም፣ ከስንት አንድ ናቸው። አቋም ያላቸው ዳይሬክሽናቸውን፣ የሚኖሩበትን የሚሄዱበትን መንገድ የሚያውቁ ዓላማ ያላቸው ራሳቸውን የሰበሰቡ በአምላካቸው ቃል የተገዙ ለቃላቸው የታመኑ ለቃላቸው የተገዙ ሚስታቸውን የሚገዙበት ቃል ራሳቸውን የገዛቸው በሰውነታቸው በስሜታቸው ላይ የሰለጠኑ ደፋርና ጠንካራ ሆነው ራሳቸው ላይ የገነቡ ራሳቸው ላይ የጨከኑ ወንዶች በጣም ሬር ናቸው። እንዴት ነው እንደዚህ አይነት ወንድ አግኝታ አልፋ ሰባት ዓመት ስድስት ዓመት ቆይታ እህልዋ ስለሆነ የምትመጣው ወይም ደግሞ ስለት እንዲአንቁ አንቁ አስገድዶ የሚያመጣት አትጃጃል ዞራ ስትመጣ ከአንተ ጋር የዛሬ ስድስት ዓመት በረጅሙ ያሰረችውን ገመድ ይዛ ስትመጣ ወደ አንተ ያመጣት ያ አንተ የምታቆለጳጵሰው የምትፎልልለት ፍቅርህ አይደለም፣ ትዕግስትህም አይደለም፣ ስዕለትህም አይደለም። እንዳንተ የት ነበርሽ? የታደርሽ? የት ዋልሽ? ምን ስትሰሪ ዋልሽ? ከማጋ ዋልሽ? ለምን ዋልሽ? እንደዚህ ለምን ሆንሽ? ሳይል የማይቀበላት በማጣቷ ነው። ማንም ሰው የለም። እውነት ለመናገር እንዳንተ አይነት ማንም ሰው የለም። እንደዛ የት ዋልሽ፣ የት አደርሽ፣ የት ዋልሽ፣ ከማጋ ዋልሽ፣ ምንስሰሪ ዋልሽ ሳይል የሚቀበላት ሆደ ሰፊ፣ ሁሉን ቻይ፣ ታጋሽ እንዳንተ የለም። ስለዚህ ተቀባይ ስታጣ መጣች እንጂ ታግሰ ያገባት የእህልዋ ነገር ሆኖ ያገባት ስለ ተሰምሮ ያገባህት አይደለችም። አትፎልን አትፎክር ታናሽ፣ ማንም እንደዚህ የሚመክረህ የለም። እውነቴን ነው። መልክ ይመራል አውቃለሁ። ውሃ ቅዳና ጠጣ ዋጣ አድርገው። እውነት ነው። ነገ መከራህን አይተህ ህይወትህን ከስረህ እድሜህን ከስረህ ከምትማር ያውም መልሰህ በማታገኘው እድሜ መልሰህ በማይክ በማትካስበት እድሜ ልጆችህንም እንደዛው አታሰቃያቸው። በርታ። ጥያቄ ካለ ወይም ደግሞ ተጨማሪ አስተያየት ካለ ኮሜንት ውስጥ እጠብቅሃለሁ። በርታልኝ። ወንድማለው